እሺ ስሜ ኩሮም ባላለው የመጣሁት ከትግራይ ሁለት ሺህ አስራ ሶስት ነበር ወደዚህ የመጣሁት ቴሌቪዥን አይችን የመጣሁት መጀመሪያ ከኦርቶዶክስ በማህበረሰብ የመጣሁት በጣም ከባድ ጦርነት ነበረ ትግራይ ሁለት ሺህ አስራ ሶስት ከዛ እኔ ፖለቲካ ለማየት ብዬ ቴሌቪዥን ስከፍት የገለባበት ብዙ ቻናሎችን እያቀያየርኩ የጂፒኤስ ሔኖክ ፕሮፌት ሔኖክን አየሁትና፣ በጣም የደስታ መንፈስ አየሁበት። በጣም ሲደሰት አጋንንት ሲያስወጣ ምናምን አየሁት። ከዛ ምንድ ነው ይሄ የደስታ ምናምን ብዬ ከየት የመጣ ነው አለ ከውጭ ነገር የሚመጣ ከሀብት ምናምን የሚመጣ ደስታ ይታወቃል። ከውስጥ የሚመጣ ደስታና ከሌላ ከውጭ የሚመጣ ሀብት ይታወቃል። አዩ። እኔ በጣም ደክም ያለው በድግምት ነበር፣ ወዴ በጣም ደም ሲያስተፋኝ የነበረው። ከዛ ሳየው ምንድነው ይህ ነገር ምናምን ብዬ ወደዚህ መሄድ አይደልብኛል

በጣም እጣላለሁ። በቃ ከዛ ሲረብሳቸው በቃ ይቅርብኝ ምናምን ምናም ብዬ ትምህርት የተውኩት ዘጠነኛ ክፍል ሲደርስ፣ በቃ አምሬ በጣም ይረበሻል። አምሬ በጣም ስለምረብሻኝ በቃ መማር ይቅርብኝ ብዬ ትቼው ነው ትምህርት ጀነው መድኃኒት ለመፈለግ ሲኮበል የነበርኩም ብዙ ጸበል እጄ ያድናል የተባለው ሁሉ ነገር ሄጃለሁ። ከዛ ተስፋ ቆርጬ ነው ቁጭ ብዬ የነበርኩኝ በቃ በምን ህይወቴ እራሱ ላጠፋ ብዙ እንትን ብዬ ተስፋ ቆርጬ፣ በቃ ሁሉም ያድና የተባለው ሁሉ እጅ ያለው ከዛ ተስፋ ስቆርጥ በህይወት በምን ላሳልፋት በቃ ታንቄ ሙት ወይ መርዝልታ ወይ ምናምን እያልኩ ነበር። እና በጣም ከባድ ጠርነት በነበረበት ሰዓት እኔ ፖለቲካ ያየው እግዚአብሔር የሚሻለው ይሄ ነው ብለ ወደዚህ መጣኝ ነገር እዛ ሁለት ሺህ አስራ ሶስት የውጭ ያለው በአማርኛም ባለው ድንኳን ነው የሚባለው አልነበረም። ይሄ ዝግ ነበር። እዛ በር ላይ ነበርኩ። ሞልተዋል። ቸርቹ በር ላይ ነበርኩ። ከዛ ጋይበርሰቡ የጸለ የጸለ አጭርም ስለሆንኩ በርም ስለነበርኩ አይታዩ

በቃ አሰራለሁ። ብር የት እንደሚገባ ይገርመኛል። በቃ እጅ አይገባም። በቃ ተበድሬ ነው የመጣሁት ወደዚህ። የሚገርማችሁ ነገር ተበድሬ መጣሁ። ከዛ በቃ እዚህ መቆየት አልችልም እኔ እሄዳለሁ ምናምን አልኩት። ይማ ነበረ። ከዛ ወደ ትግራይ በቃ ትግራይ ሂደ። አማን ነው አማን አማን እሺ ኤማ ነው በትግርኛ አማል ኤማ ያው ነው። አሁን ተሳክለ አሜሪካ ገብቶ እዛ ቸርች ካለ ትግራይ፣ እዛ ሂደህ ድነት ምርት ተምረህ ጥምቀት ውሰድ ምናምን ብሎኝ፣ ወደዛ ሲሄድ ከዛ በኋላ ጥምቀት ከወሰድኩም በኋላ እንዳለ ራእይ ማያትጀመርኩ በህልሜ ብዙ ነገር ማያትጀመርኩ ስለ አገሪቷ፣ ስለ መሪዎቿ ምናም አሁን እኔ ግራአይ ገባኝ። ስለ አገሪቷ ምን ግገባኝምንም ግራ አይ ሁሉም ነገር አሳይቶኛል። ስለመሪዎቿም መሪዎቿም ስለ አገሪም ብዙ አይቻለው። ለአንተም ጊዜ መካፈል ነው ሶስት ጊዜ አይቼሃለሁ። ላንትም አንድ ጊዜ ከአንድ ጓደኛ ጋር ሞባይል እንደዚህ ቆርስህ እንደ አምባሻ ሰጠህን። ኔትወርክ እኮ ነው። ኧረ ውሰዱት። ሻዳሃዳ ኩማላሻ እሺ። አንድ ጊዜ ደግሞ ሞስነ የለኝም ምናትል እንጂ ሞስነው የለኝም እንዳትል እንጂ ሞስ ነው አትክልት። የአንተ አትክልት ያለበት ቦታ ሞስ ነው ማለት፣ አትክልት ቤት፣ አትክልት ቤት። ያንተ አትክልት ቤት ሆነች። ልጅ ፍሬ እያወረደች ነበረችና ከላይ ያለችው ትልቋ ስጪኝ ምናምን አልኳት። ከዛ አረ፣ ፕሮፌት ካየ ያ ኮርፋልቶ ምናምን አለች። አረ፣ ያ ቃል ዝም ብለሽ ስጪኝ አልኳትና በጣም ደክሜ ወድቄ ነበርኩ መሬት ላይ ገደም ብዬ ነው እንትን ያልኳት። ስጪኝ አልኳትና ስትሰጠኝ አረፋልኩ በልቼ ያቺ ትልቋ ፍሬ በልቼ በልቼ አረፋልኩ። ከዛ በዚህ ሁለት ሳምንት ውስጥ ባይሆን ማይመላው ደግሞ በዚህ ሁለት ሳምንት ውስጥ ደግሞ እጅ ጭነህ ሂድ አገልግል ምናምን ብለህ ቅባት ስትቀባኛኘሁ በቃ መሄድ አለብኝ። ሶስተኛ ሲሆን አይ በቃ አሁን መሄድ አለብኝ ብዬሽ ነው የመጣሁት። እሺ ይኸውላችሁ ትላንትና ለቴሌቪዥን የወር ክፍያ ዘጠኝ መቶ ሺህ ብር ከፈልኩ። ትላንት ስኖትይዜ አሁን እንዴት ምክንያቱም ግንባታ ላይ ነን ምናምን ምናምን እና ልጁ ሳምንት ሙሉ ከደወለ በኋላ ትላንት በቃ ሊቋረጥ ነው ሲለኝ ነው የከፈልኩት። እና ብዙ ነው አይደለ? ብዙ ዘጠኝ መቶ ሺህ ብር። ይህን ግን ያዳነው ቴሌቪዥኑ ነው። ኢነርጂ ይሰጠኛል። በቃ ይሄ ነፍስ ይሄ ሲሰቃይበት የነበረው ስቃይ በስንት ሚሊዮን ይድናል። ለጄፒኤስ ለእኛ እኮ አክሊላችን ነው። እኛ እዚህ ቦሌ ሩዋንዳንን ትግራይ ሰው ያድናል፣ እታች ደቡብ ሰው ያድናል። እኔ በቀደም ዕለት ብያቸዋለሁ። ለምን ለምን እንደሆነ አላውቅም። ይሄ አሁን የምንሰራው አዳራሽ ተገጣጣሚ ቤት ነው እና ይፈታል እየተገጣጠመ ነው። ኤኒ ታይም ይፈታል። ዝም ብዬ ፈተን ትግራይ የምንወስዶ ይመስለኛል እላለሁ። ሰሞኑን ደጋግሜ ነው የምለው። ሄቪ ስለሆነ አኖንቲንጉ ላላ ያለው ሄቪ ነው። እኔ አውቀዋለሁ። ባይዘ ምንም አውቄው ነው የማገለግለው። ወደኖች እኔ ምን መንደ አላውቅም። ምናም በደንብ ነው የማውቀው። ኪዳኑንም አውቀዋለሁ። የጥሪውንም ኃይል አውቀዋለሁ። ላይ ሻካ ባዳስ። ዝም ብዬ ጀዝባ አይደለሁ። በደንብ ነው የማውቀው። ደነካዳስ እና ሄቪ አኖይንቲንግ ደግሞ ከባድ ግዛት ሰብሮ መግባት ይችላል። ከማሳ እና ላፍስስብ ሂድና አገልግል፣ ብዙዎችን ፍታ፣ በትግርኛ ቋንቋ ጋኔን ታስወጣ። ሻባ ከፋን ያዳ ላይ ላይ ያለውን እሳት ለበሰውና ሄድ ጆሮ ይከፈት። ሁላ አሜን። ማካባዲያ ማቶፌሳ እግዚአብሔር ለብዙዎች መጽናናት ሲያደርገው ያለው አሜን። የብዙዎች መድኃኒት ሲሆን ያለው አሜን። ይሄንን ቅባት ይዘ ሂድ፣ በኢየሱስ አሜን። ይሁን አለ እና እግዚአብሔር ያደረገልኝ ነገር እኔ በሩ ተከፈተ። የተከፈተ በር ገባችሁ ሲል እግዚአብሔር ሰው ሲጸልያየውኝ አሚን ብዬ ተቀበልኩ። እኔ መጣሁበትን ነገር እኔ ያውቀዋለሁ። የሆነልኝም ነገር እኔ ያውቀዋለሁ። እግዚአብሔር ደግሞ የተከፈተውን በር አስገባኝ። አምስት ደቂቃ አልወሰደበትም ጌታ በመስራት ማለት ነው። በአምስት ደቂቃ ሁነው ስራዬን የሰራው ማለት ነው። እኔ ህይወቴ ተብስቃቀለ ኑሮ ነበረ ያለሁበት ሐዋሳ ምድር ነበረ። አልተመቸኝም። ወደ ቡታጀራ መጣሁ። ወደ ሀገሬ ማለት ነው። እና እግዚአብሔር ደግሞ ስራዬን ሰርቶልኛል። አመስግኑልኝ። የእግዚአብሔር ሰውም እግዚአብሔር ብርክ ያርግ፣ ጸጋውን ያብዛል። ተባረክ። አሜን ይሆነልሽን ማለት የእግዚአብሔር ሰው የተከፈተ በር ውስጥ ገባችሁ ካለ በኋላ ምንድን የሆነልሽ፣ በግልጽ ንገር። ለደላላ ነግር የነበረ ስራ የለኝም ብዬ ማለት ነው። ቀን ስራ ነበረ መሰራው። ከዛ ከዋሳ ከመጣው በኋላ እና የሆነ በቃ ቤት ልብስ ምናምንም ለማጠብ የሆነ ሆቴል ውስጥ ገባሁኝ። እዛ እየሰራሁኝ ነው አሁን ማለት ነው። እና ልጅቷ ለደላላ ነግራ የኔ ልጅ አለች። ለደላላ ነግራች መጣች። ይዘሻት ነይ ብሎ ገባሁኝ ስራው ማለት ነው። እስከ ዛሬ ድረስ እየሰራሁኝ ነው። እግዚአብሔር ክብሩን ጠቅሎ ሊወሰድ አመሰግናለሁ። አሁንም በበረከት ኑሪ። አሜን። በህልምሽም በውንሽ ማስበሽ ማታቂው አዲስ በር ደግሞ ይከፈት። አሜን። ይሁን አለ ሆነ። ተባረቂ።